የአብርሽ ሚስቶች ግን አበዛዛቸው እንዴ! ሀብታም ስትሆኑ ለካ ሴቱ ሚስቱ ይበዛል እንዴ! ልክ እንደ ሀብቱ ሁሉ ሴቱም ይበዛል፣ ሚስትም ይበዛል ልበል። ግን ትክክለኛ ሚስቱ አልናፈቀቻችሁ የአብርሽ? እኔ እናትቃኛለች። አንድ ወንድ ለስምንት በአይናችን አየን፣ በቃ በዓይናችን አይ ስምንት ሊሞልኩ በጣም ትንሽ ነው የቀረው። በነገራችን ላይ እንግዲህ ሚዲያ የሌላቸው ስልክ የሌላቸው ሰዎች ሊኖሩ ይችላሉ። አንተ አብርሽ ምን አይነት ልጅ ነህ? እውነቴ ነው መለ እንዲ እንዲ እንዲ እንዲ አረ የሴት ግፍ አለው የእውነቴ ነው ግፍ ግፍ ግፍ አለው። ምናልባት ለድራማው ሊሆን ይችላል አላውቅም። ነገር ግን እኛ እኛ እኛ ስለምናይክ አንዴ ከፍቅር ጋር በሉ፣ አንዴ ከሩታ ጋር በሉ፣ አንዴ ከጽጌ ጋር በሉ፣ አንድ ደግሞ ከነፂ ጋር በሉ። እንዴ በስማ አንድ ወንድ እናንተ ሴቶቹ የምትባሉት፣ አረ ሴትነታችሁን አስከብሩት። እውነቴን ነው የምላችሁ። ሌላው እንደ የለም እንደ ስታጡ ቆይ ሳጣ ቆየኝ። ኦ ማይ ጋድ። እኛ እኔ እናንተን በምከታተላችሁ ሰዓት አያችኋለሁ በጣም ነገር ግን ከእንትና ጋር ፍቅር ይዞኛል። ከእንትና ጋር ተጣላው። አዎ ተጣላ። እሺ እኛ አይመለከተንም። በነገራችን ላይ ይሄ ቢዝነስ ነው። አይ ነው ቢዝነስ ነው ይሄ። እኔ እናንተ መቃወም ሳይሆን ግን ግን ግን ግን ለተመልካቾቻችሁ ክብር ሊኖራችሁ ይገባል። አሁን አንተ አገባክ። በጓደኝነት ቆያችሁ፣ ከዛ በኋላ ሰርግ ተደገሰ። ኢትዮጵያ ውስጥ እኔ አልደግስም ብለን ዱባይ ያሉ ተመልካቾች ከጓደኞች ጋር ተደገሰ። ልክ በመጣ በሳምንቱ አስረገዘ ተባለ። እንግዲህ ነፍሰ ጡር ሩታ ነፍሰ ጡር ናችሁ አሉ እንግዲህ አላቅም፣ ለድራማ የሚሆን የእውነትም ከሆነ እግዚአብሔር ጤነኛ ልጅ ስጣችሁ። ሄዳችሁ ሰርጋችሁን አየ ተጋባችሁ፣ የአብርሃም የሳራል ናችሁ። ከዛ በኋላ ከዱባይ ስትመለስ እንግዲህ የልጅ አባ ልትሆን ነው እርግትናን እንግሪ አብዛኛው ጊዜ የሚሄዱት አንዳንድ እናቶች ልጅ እምቢ እዛ ትልልቅ ዶክተሮች አሉ ተብሎ ስለሚገመት ያ ነው። እሺ ዞሮ ዞሮ ግመት ጋር ጭራሮ። ያም ያም እናንተ ሄዳችሁ ፕሮግራማችሁ አንድና አንድ ሰርጋችሁን እዛ ለማድረግ ነው። ነገር ግን ተሰርጋችሁ መጣችሁ። ከዛ በኋላ ሳምንት አልቆያችሁም። ሳምንት ሳትቆዩ ሩታ ነፍሰ ጡርነኝ አለች። ቼክ አፕ አረጋችሁ። ኦረዲ ከብሩም ከማንኛውም ነገር ከምታያቸው ሴቶች ጋር፣ አሁን ካሉት ሴቶች ዋናው ነገር ልጅ ነው። ብር ብትለው ማንም ብትለው ማንም ብትል ቀሪ ገንዘብ ልጅ ነው፣ ዞሮ ዞሮ ማለት ነው ግን ለሚዲያ ለተመልካቾች ክብር ሊኖር ይገባል፣ ሁላችሁ ማለት ነውና ሁላችሁም ክብር ሊገባችሁ ይኖራል። ለምን እዚህ ጋር ሲከታተሉ የነበሩት አንተና ሩታ በቃ እንደተጋባችሁ ነው። በሷ ላይ ተጋብተናል ካላችሁ በኋላ ከጽጌ ጋር ጀመራችሁ ፍቅር። ከዛ በኋላ ደግሞ ከፍቅር ጋር ታረቃችሁ፣ ተጣላችሁ፣ ተመልሳችሁ ምናምን ምናምን። ብቻ ይሄ ነገር ግን እውነት ሊሆን ይችላል። በነገራችን ላይ በትዳርና የማሟራት አንዳንድ ጊዜ እውነት ሊሆን ይችላል ምናልባት እዚህ ጋ እኛ በምናወራው ብር ልናገኝበት እንችላለን። ግን ያ ብር ነገር ጠፊ ነው ጠፊ ነው። ነገር ግን እናንተ ደግሞ እዚህ ጋ ቪዲዮ ስታስቀምጡ ለዘላለም አይጠፋም። እኛ ኢትዮጵያኖች በጣም ተንኮለኞችና ተንኮለኞች ነን። ምናልባት እናንተ እዚህ ጋ ቢዝነስ ስለሆነ ከፈለግከው ሴት ጋር ፍቅር ይዞኛ ከፈለግከው ሴት ጋር እየተሽለጠለት ልታወራ ትችላለ። ነገር ግን ነገ ነገ ነገር የሆነ ነገር አይጣለውና ቢሆን ያንተ ስም ሊጣፋ ይችላል። ስለዚህ ተመልካቾችን ሪስፔክት ክብር ኖሮ ከአንተ ራስህ ከአንዷ ሴት ጋር መስራት ካለብህ ከአንዱ ሴት ጋር ትዳር ይዘሃል። ትዳር መቀለጃ አይደለም። ትዳር እኔ እንደማውቀው ከሆነ መቀለጃ አይደለም። ስለዚህ አብርሽ ስነ ስርዓትን ይዘህ የራስህን ኑሮ ምራ። እውነቴን ነው የምልህ። እንዴ አንዴ ታምሚያለሁ፣ አንዴ በቃ እሱን ስታገኝ እኮ ተመልካቾች ያጇ እንደዚህ ቁልፍልፍ ያለው እኔ ታምሚያለሁ፣ እቤት መውጣት አልችልም፣ በቃ ውጭ ማ ከወጣ ይገሉኛል፣ እየተስፈራራሁ ነው ምናምን ያለች ጀግና፣ አሁን እሱን ስታገኝ እሽቅምጥ ብላ እኮ ነው የመጣችው። አይታችኋታል መቼም ተመልካች ፍቅር። በነገራችን ላይ እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። ግን ነገ ዋጋ ያስከፍላችኋል። ይህን ነገር ማለት ነው። ምናልባት እናንተ እንደ ቀልድ እንደ ድራማ ያላችሁት ነገር እውነት ሊሆን ስለሚችል ኑሯችሁም በስነ ስርዓት እንድትኖሩ እሰዋፍ ባትገቡ ባይ ነኝ። የእሰዋፍ እንጨት ይሰብራል፣ እንጨት ይሰብራል። ተመልካቾች እና አብርሽ በአሁን ሰዓት ሚዲያው ላይ በጣም አብርሽ አብርሽ አብርሽ እየተባልክ ስለሆነ እባክህን እኔ እኔ እኔ እኔ እኔ ልምከርህ እኔም መምከር አይጠበቅብኝም፣ ነገር ግን የሚዲያ ሰው ስለሆንኩ ድረስ ትንሽ መናገር ያለብኝ ነገር እናገራለሁ፣ እንደ ማንኛውም ሰው ማለት ነው። እና ስለዚህ በአሁኑ ሰዓት አብርሽ አንድ እሱ አንድ ብቻ ሆኖ፣ ነገር ግን ሴቶችን በጣም እያተረማመስክ ነው። ከሌ ጓደኛዬ ናት፣ እከሌ የድሮ ፍቅረኛዬ ናት፣ እከሌ እያልክ ማለት ነው። በሴቶች ላይ ሌላ ወንድ እንደሌለ ወይም ደግሞ እኛ ሴቶች ተቀባይ ብቻ ማለት ምናልባት አንተ ሀብታም ስለሆንክ መኪና ስላለ ቤት ስላለ የሆነ ነገር ስላለ እኛ መጠቀሚያ። እውነት እኔ ድራማው የሚመስለኝ እኛ መጠቀሚያዎች ነን። ምክንያቱም በሌለ ሰዓት የለህም ነው ከሌለ የለህም ነው። በነገራችን ኢትዮጵያ ውስጥ ከሌለ የለህም ነው። ካለ ትኖራለህ፣ ከሌለ የለህም ነው። በቃ በርህን ዘግተህ ጾምን እድር እድር እድር ከሌለ የለህም ነው። ኑሮ በአሁን ሰዓት ነገር ግን ነገር ግን ነገር ግን ነገር ግን እኔ መናገር መናገር እየፈለግኩ ግን አንዳንድ ቃላቶች የሚያመጡ ተጠንቅቀ ካላወራቸው ነገ ዋጋ ስለሚያስከፍሉ ነው። እና እኔ ብዙ ነገር ማውራት እችላለሁ፣ ግን ነገ የሆነ ነገ ተናገሬ መጸጸት ስለማልፈልግ ነው። እንደው በገሩ በገሩ በገሩ ማወራላችሁ እንጂ ማንም ሰው አፍ ሳይኖረው ቀርቶ አያውቅም አይደለም። ስለዚህ ግን እኛ ሴቶችን መጠቀሚያ አንድ ወንድ ለስንት የሚለውን ነገር ተመልካቹ ሴቶች አልተረዳችሁትም መሰለኝ ማንኛችሁም። እኔ ግን እንደተረዳሁት ከሆነ አንድ አብርሽ ነው። ሁለተኛ ነገር ደግሞ እኛ ሴቶችን መጠቀሚያ እያደረገን እንደሆነ እውቁ ማንኛችሁም ሰዎች ማለት ነው። ምክንያቱም እናንተ ጋር ስላልደረሰ ብቻ አይደለም። ሩት አለች፣ ነጽ ይመጣች ማናሰማ፣ እኛ የምናውቃቸው ፍቅር አለች። ከዛ በኋላ ደግሞ እንደገና እኛ ያጠራ እኛ ያየናቸው ነው የምነግራችሁ። ስለዚህ በአሁኑ ሰዓት አራት ሴቶች ሆኗል፣ አራት ቀርተዋል። አራቱ ደግሞ የሚዲያ ሰዎች አይደሉም። ስለዚህ አንድ ወንድ ለስምንት ነው ለዘጠኝ እንደውም ጊዜ ሰጠኝ የሚባል ተረት አለና ስለዚህ ያን ተረቱ ነው። በነገራችን ላይ አብርሽ ይዞላችሁ እየመጣው ያለው ስለዚህ ባክም፣ በሴቶች ላይ አትጫዋት። አንተም ትዳር ካለ ትዳርህን በስነ ስርዓት ምራ። ምናልባት ብር ነገ ጠፊ ስለሚሆን ማለት ነው። ስለዚህ እናንተም ሴቶችን በስነ ስርዓት ከሰራችሁ ስሩ። እውነቴን ነው የምልህ፣ አትላላጡ፣ በቃ አትሽለጥለጡ። እኔ ይሄ ሙድ አልተመችኝም፣ በአጠቃላይ አልተመችኝ። የሰዋፍ ይሰብራል፣ እንደነገርኳችሁ ነው። ሰዋፍ ውስጥ አትግቡ። ሌላ ደግሞ ሌላ ደግሞ በቃ ይሄ ልላችሁ ነው። ግን በቃ ትመችኛላችሁ። በነገራችን ላይ እኔ ወዳችኋለሁ፣ ምንም ብሰሩ እኔ ተወዳችኋለሁ ሙዳችሁ ይመቸኛል።